ሰላም ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናቸው ሰብስክራይብ በማድረግ ጀምሮ ነባር ቤተሰቦቻችን ደግሞ ላይክ እና ሸር እያደረጋቸው አማርኛን ከመሰረቱ ማንበብ እና መጻፍ ለሚቸገሩ እህት ወንድሞቻችን ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። አማርኛን ቀለል ባለ ሁኔታ በሳምንት አምስት ቀን ከሰኞ እስከ ዓርብ እያስተማርን እንገኛለን። እናንተም የዚህ ድል ተካፋይ ተሆኑ ዘንድ በኢሞ ዋትሳፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም የምታገኙን ይሆናል። ዘወትር ከሰኞ እስከ ዓርብ በኦንላይን እናንተም ባላችሁበት ሆናችሁ ትምህርታችሁን መከታተል ትችላላችሁ። አማርኛን ለጀማሪዎች ከመሰረቱ ከፊደላት ጀምሮ እስከ የትኛውም ደረጃ ያላችሁ ተማሪዎች በአጭር ጊዜ ብቻ ከሶስት ወር እስከ አራት ወር ባልበለጠ ያሙላችሁ ለጀማሪ ከሆነ ብቻ ነው ነገር ግን እየሞከራችሁ ቃላት መሰረት እንዲሁም ደግሞ ማንበብ የምትሞክሩ ልጆች ደግሞ ከሁለት ወር እስከ ሶስት ወር ባለው ሙሉ አጠናቃችሁ መውጣት ትችላላችሁ ማለት ነው። ስለዚህ በአጭር ጊዜ ብቻ አማርኛን ቀለል አድርገን መማር እንችላለን። እናንተ በተመቻችሁ ሰዓት ብቻ በማታ ወይም በቀን በግል ወይም በግሩፕ መማር ስለምትችሉ ይህ ደግሞ ለእናንተ ትልቅ እድልም ስለሆነ ባላችሁበት ሆናችሁ በመማር ራሳችሁ ልትለውጡና ካለማንበብ ካለመጻፍ፣ ራሳችሁን ዝቅ ከማድረግ ተዋወጡ ዘንድ ከወዲሁ መልእክቴን አሳስባለሁ። እንማር፣ እንለወጥ፣ እናንብብ፣ እንጻፍ፣ የሁላችንም ጨለማ ይብራልን። አሁን ወደ ቀጣዩ ትምህርት ሲሄድ ዛሬ የጀላችን መጣሁት አጫጭር ምንባቦችን መጻፍና ማንበብ እንዲሁም ደግሞ በጣም አስፈላጊና ወሳኝ ለህይወታችን ምርጥ የምንላቸው ጥቅሶች ናቸው። እነዚህን ጥቅሶች በማንበብ እና በመጻፍ እንዲሁም በማስታወሻ በመያዝ በየቀኑ በማንበብ ራሳችሁን ልትለውጡባቸው ይገባሉ። አማርኛ ለማንበብ እና ለመጻፍ ቀላል ሚስጥር፣ ለጀማሪዎች ምን ይሆን ሚስጥሩ? እሺ ወደ መጀመሪያው እንሄድ። መጀመሪያ አንድን ቃል ወይም አረፍተ ነገር ለማንበብ የመጀመሪያ መሰረቱ ምንድን ነው? ፊደላትን ነጣጥሎ ማወቅ የመጀመሪያው ነው። ሁለተኛው ፊደላትን ከየትኛው ቤተሰብ እንደመጡ ማወቅ፣ ሶስተኛው ደግሞ የፊደላትን ድምጽ መለየት የሚለው ይሄ ለቃላትና ለአጫጭር አረፍተ ነገሮች የምንጠቀምበት በጣም ወሳኝ ነው። ከዚህ ከፍ ስንል ደግሞ አንድ ምንባብ ለማንበብ የምናደርገው ተግባር ምንድን ነው? መጀመሪያ በፊደላት ደረጃ ማንበብ ነው። ሁለተኛ በቃል ደረጃ ማንበብ ነው። ሶስተኛ ደግሞ ሙሉ አረፍተ ነገሩን በአንድ አፍታ በማንበብ የአረፍተ ነገሩን ጭብጥ መረዳት ነው ማለት ነው። አሁን ወደ ዋናው ትምህርታችን ስንሄድ ከመጀመሪያው አንድ ቁጥር ላይ ስትሄዱ ዛፍ ዛፍ ላ ይ የ ተ ቀ መ ጠ ች ዛፍ ላይ የተቀመጠች ወ ፍ ወፍ ቅ ር ን ጫ ፉ ቅርንጫፉ ይ ሰ በ ራ ል ይሰበራል የሚል የሚል ፍራቻ ፍራቻ የላትም። ዛፍ ላይ የተቀመጠች ወፍ ቅርንጫፉ ይሰበራል የሚል ፍራቻ የላትም። ምክን ያ

ስለሆነ ዛፉ ላይ የተቀመጠች ወፍ ቅርንጫፉ ይሰበራል የሚል ፍራቻ የላትም። ምክንያቱም የምትተማመነው በቅርንጫፉ ሳይሆን በክንፏ ስለሆነ። ይህ ማለት ስለወፊቱ ለመናገር ፈልገን አይደለም። ስለወፏ መብረራ ለመብረር አይደለም የሰው ልጅ መተማመን ያለበት በዛፉ ላይ ወይም በሌላ ሰው ላይ ሳይሆን በራሱ መሆን መቻል አለበት። ዋናው መልእክቱ ምንድን ነው? እኛ መተማመን ያለባን በራሳችን ብቻ እንደሆነ ለመግለጽ ነው። ዛፉ ላይ የተቀመጠች ወፍ ቅርንጫፉ ይሰበራል የሚል ፍራቻ የላትም። ምክንያቱም የምትተማመነው በምኗ ነው? በቅርንጫፉ ሳይሆን በራሷ ክንፍ ነው። ስለዚህ እኛም በራሳችን መተማመን መቻል አለብን ማለት ነው። ሰው

ሲያጥላላህ ይኖራል። ሰው ማለት ዕድሜ ልክን ስታስደስተው ደስተው ኖረህ በአንድ ቀን ስተትህ ሲያጥላላህ ይኖራል። ሰው ማለት ይሄ ነው። ባይዞ የሰው ልጅ ብዙ ጊዜ ብዙ ነገር እናደርግለታለን ብዙ ስራ እንሰራለታለን በጣም የማይጠበቅ ነገር ሁሉ እናደርግለታለን ነገር ግን ያን ሁሉ ውለታ ረስቶ በአንድ ቀን ስህተታችን ብቻ ለዘላለም ሲያጥላላን ይኖራል ማለት ነው። ስለዚህ ለማንኛውም ነገር ጥንቃቄ ማድረግ እኛን ይመስላል። ምክንያቱም የሰው ልጅ ዛሬ ብታበለው ዛሬ ብታጎርሰው ነገ መልሶ ስለሚነክስህ ማለት ነው። ህ ይ ወ ት ህይወት ትር ጉ ም ትርጉም የሚኖራት የሚኖራት አንተ አንተ ለማደግ ለማደግ ስትፍጨረጨርና ስትፍጨረጨርና ስትፍ ወደ ወደ ግብህ ወደ ግብህ የሚወ ስደውን የሚወስደውን መንገድ መንገድ ስትከተል ስትከተል ነው ህይወት ትርጉም የሚኖራት። አንተ ለማደግ ስትፍጨረጨር እና ወደ ግብህ የሚወስደውን መንገድ ስትከተል ነው። ይህ ማለት እኛ ዝም ብለን ቁጭ ብለን ሳይሆን በምንችለው አቅም በመልፋትና በመፍተርተር ነገ ህይወታችን ትርጉም እንዲኖራት የማድረጉ ስልጣን ለኛ ነው ማለት ነው። ስለዚህ በደንብ ስለኛ ማሰብና ስለኛ መስራት አስፈላጊ ነው። ህይወት ለራሳችን እንጂ ለሌላ ሰው አይደለም ማለት ነው። ለህ ይ ወ ት ህ ለህይወትህ ሀ ላ ፊ ነ ት ን ኃላፊነትን ተቀበል ተቀበል የም ት ፈ ል ግ በ ት የምትፈልግበት ቦታ የሚያደርስህ የሚያደርስህ ሌላ ማንም ሰው እንዳልሆነ ወቅ። ለህይወትህ ኃላፊነትን ተቀበል። የምትፈልገው ቦታ የሚያደርስህ ሌላ ማንም ሰው እንዳልሆነ ወቅ። ላንተን ህይወት መምራት ያለብህ አንተ ብቻ ነህ። ያንተን ኑሮ መምራት ያለብህ አንተ ነህ። ምክንያቱም ነገ ዛሬ አብረህ ያለው ጓደኛ አይመራልህም ወይም ቤተሰብ አይመራልህም። ስለዚህ ስለዚህ ስለ ራስህ ህይወት ማወቅ ያለብህ ከወዲሁ ኃላፊነት መቀበል ያለብህ ራስህና ራስህ ነህ። ህይወቴን እንዴት እወጣታለሁ? ኃላፊነትስ እንዴት እቀበላለሁ? የሚለውን ነገር ዛሬውን እራስህ ወስነህ ወይም ወስነሽ መቀበል ያለብሽ ኃላፊነት አለብሽ ማለት ነው። ከዛ ውጭ ግን ዛሬ ጓደኛሽ ጋር ብትኖሪ፣ ዛሬ ቤተሰብሽ ጋር ብትኖሪ ወይም ከቤተሰብሽ ጋር ብትኖር፣ ነገ ያ ቤተሰብ ያንተን ህይወት ሊመራልህ ስለማይችል ካሁኑ ራሳችን ማወቅ እና ራሳችን ለህይወታችን ኃላፊነት መውሰድ አስፈላጊ ነው ማለት ነው። ሌሎች ሌሎች እንዲሞቃቸው እንዲሞቃቸው ብለህ ብለህ እራስህን ን ራስህን ከእሳት ከእሳት ው ውስጥ በፍጹም በፍጹም አትጨምር። ሌሎችን እንዲሞቃቸው ብለህ እራስን ከእሳት ውስጥ በፍጹም አትጨመር። ይህ ማለት ለሰዎች ብለን ብዙ መስዋዕት እንከፍላለን፣ ለሰዎች ብለን ብዙ የማይጠበቅ ነገሮች እናደርጋለን። ነገር ግን ይሄ ደግሞ ራሳችንን የሚጎዳ ከሆነ በፍጹም ለሰዎች ብለህ ከእሳት ውስጥ ራስን መጨመር አስፈላጊ አይደለም። ምክንያቱም አንተ እየነደድክ እነሱ የሚሞቃቸው ከሆነ በጣም ከባድ ነገር ስለሚሆን በመጠኑ ሰው ልታክዝ በመጠኑ ሰው ልትረዳ ይገባል። ከዛ ውጭ ግን ለእነሱ ብለህ አንተ እየተቃጠልክ እነሱ ሊሞቁ አይገባም ማለት ነው። ስለዚህ ጥንቃቄ ማድረግ ያለብን ነገር በተለይ ስለ ህይወታችን ዛሬ ያየናቸው ሙሉ ስለ ህይወታችን ነው የሚጠቅሱ ስለ እኛ ማንነት ምን ማድረግ እንዳለብን የሚጠቅሱ አረፍተ ነገሮች ስለሆኑ እነዚህን አረፍተ ነገሮች በማንበብ እና በመጻፍ እንዲሁም በማስታወሻ ላይ በማስፈር ለነገ ትጠቀሙባቸው ዘንድ እንዲሁም ላይክና ሼር እያደረጋችሁ ደግሞ ለሌሎች እንደናንተ ላዳመጡና ለተማሩ ይማሩበት ዘንድ ለሁሉም ያለ ንፍገት ታዳርሱ ዘንድ ከወዲሁ አሳስባለሁ። ከዚህ በፊት ስታደርጉት ከነበረ በላይ ላይክና ሼር እያደረጋችሁ ሁሉም ያልተማረ ሰው እንዲማርበትና እንዲሁም ደግሞ ፊደላትን ጀምሮ ማንበብና መጻፍ ለሚቸገሩ እህት ወንድሞቻችን ከወዲሁ ዛሬ እንደርስላቸው ዘንድ የእናንተ ትብብር ዘውትር ያስፈልገኛል። በመተባበር ሁላችንም ሰውን ከሚፈልገው ነገር ማድረስ እንችላለን። ከጨለማ ወደ ብርሃን ማሻገር እንችላለን። ይህ የተባበረ ክንድ በመሆኑ ነገ ከምንፈልገው በላይ ልናገኘው ስለምንችል እያንዳንዳችሁ ቢያንስ ለሁለት እና ለሶስት ሰው ሸር እያደረጋችሁ ይማሩበት ዘንድ የሁላችን ኃላፊነት እንወጣ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ እናንተ ላይክ እና ሸር እያደረጋችሁ አዳርሱልኝ። እንዲሁም በውስጥ መስመር መማር የምትፈልጉ ካላችሁ እዚህ ጋር በማስቀመጥላችሁ ስልክ በቀጥታ በመደወል በኢሞ በዋትሳፕ በቴሌግራም፣ እንዲሁም ሊንኮቻችን በመጠቀም የምታገኙ እና የሚሆነው ዘወትር ከሰኞ እስከ ዓርብ በሳምንት አምስት ቀን ከጠዋቱ 12 ሰዓት እስከ ምሽቱ በኢትዮጵያ 6 ሰዓት ድረስ በኦንላይን እያስተማርን ነው የምንገኘው። እናንተ ቢችን ሰዓት ተጠቅማችሁ ለአንድ አንድ ሰዓት ያክል በኦንላይን መማርና ራሳችሁን መለወጥ ትችላላችሁ። ከዚህ በፊት በኦንላይን የሚመሩና አሁንም እየተማሩ ያሉ ልጆች ሕያው ምስክር ሆነው የሚገኙት ስለሆነ እናንተም በአጭር ጊዜ ራሳችሁን አቀላጥፋችሁ እንድታነቡና እንድትጽፉ እናደርጋለን። አብራችሁ ስለቆያችሁ በድጋሜ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ይሆንላችሁ።